ብሩ ብሩክ ባጠፋው ሰውን መስደብ የሆነ ነገር ተባረከ ቤተሰብ፣ እኔም ትክክል። ምክንያቱም ልጅ ባጠፋው እናታ ተጠይቅ፣ እግዚአብሔርም አይወደውም። ስለዚህ በቃ አሁን አንድ አንድ ተከስቷል። ክስተቱን ደግሞ ካፌ ቁርጥ ይበልላችሁ እንደው እግዚአብሔርን። እኔ ምን አልኩ እኔ ምን አልኩ? ይሄንን ያልኩት እኔ ተከስቷል እንዴ ይቅርታ አድርጊ ይቅርታ ተቀበይ ነው ያልኩት። ግን ይሄ ሁሉ ርጭብኝ ወረደብኝ። ብድሯን እየመለሰች እንዴት እንዳጨለለችው። ወይ ዘካሪያስ ጊዜ ነው የማውቃቸው እነዚህ ካፕሎች በጣም ወድጃቸዋል። ተመችቶኛል። ሰብስክራይብ አድርጋቸው አስር ሺህ ቅስሙ እንደተሰበረ ጓደኞቹን ምሳ ጋብዞ ሴት ይዘመተ ነው ብለው በስማ ከቤት ድረስ አስወጥቷት ነበረ አኩርፎ። ዛሬ ደግሞ ብድሯን እየመለሰች ተሳክቶላታል በሚገባ። ሴት ልጅ በጣም እስከ ጥግ ድረስ ትሄዳለች። ጨካኝ ናት። አያችኋት? ተንበርክኮ እንደዛ ተሰቃይቶ ፕራንክ ነው ስትለው ከመሬት ተነስቶ አዝኖ ዝም ብሎ ቁጭ ብሎ ነው ያዳመጣት ወንድ ልጅ ማለት ነው። ሴቶች ግን እኛ አንዳንድ ጊዜ ጭንቅላታችን ማይንዳችን አይሰራም አንዳንዴ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው እኔ ደህና እግዚአብሔር ይመስገን ሁሉ ሰላም ነው። በእኔ ጋር እንዴት ናችሁ? ዛሬ ጀግኖቹን ወታደሮችን እንጀላችሁ መጥቻለሁ። እሱ ማንማ የብርኩ ታላቅ ወንድሞች እጅ መጥቻለሁ ማለት ነው። ማንማ ናቸው? መሌና ሀብ ይባላሉ። ተዋውቋቸው። አንቺ ነሽ እንዳስተዋወቂ እንዳትሉ ደግሞ ስድብ ሰሞኑን ሰሞኑን ድንድን አድርጎኛል። ተመስገን ፈጣሪ ሆይ ግን ምን አልሆንኩም ቤተሰቦች እንዳታስቡ ሽ የምታስቡልኝ ቤተሰቦች ስላላችሁ ማለት ሰዳቢዎቹም በዛው ቀጥሉ ቆዳ የድንድን ብሏል በስድብ ምንም አይመስለኝም ግን ግን ግን የተሰደብኩበት ነገር ምንም አይነት ነገር ምንም ስህተት የለበትም ይኸው እኔ ያልኩትን እንደው እግዚአብሔር ይስጣችሁ ሀብና መሌ ፈጣሪ ይባርካችሁ ነት እኔ የተባረካችሁ ናችሁ ሲጀመር አሁንም ፈጣሪ ጨምሮ ይባርካችሁ በቃ ከስታቱ ተከስቷል ተከስቷል ይቅርታ ተባባሉ ታረቁ፣ ሀይሚ ይቅርታ ተቀበይ፣ ባልኩት እንጂ የሀይሚ ዝቃስ ባይነሽ አንቺ ምናምን ምናምን በቃ አውቀው ነገር ፍለጋ በኢየሱስም፣ ራ እንደው አፌ ቁርጥ ይበለላችሁ። ያሰብኩትን እኔ ሳወራው እኔ ስለው የነበረውን ነገር ስላላችሁልኝ በጣም በጣም ደስ ብሎኛል። ምክንያቱም እነዚህ ልጆች ከአሁን በኋላ ከይቅርታ ውጪ ምንድን ነው የሚደረጉት ብሩኬ ወይስ ምን ሊደረግ ነው? ወይስ እስር ቤት ሊከተት ነው? ከይቅርታ ሌላ ምንድን ነው የሚደረገው? ምን መፍትሄ አለ? ይቅርታ ነው በቃ። ስተቱ ከባድ ነው። እኔ ተናገርኩ። ስተቱ ይከብዳል። እንደ ሴት ሆነሽ ፍረጅ። እንደ ሴት ሆነሽ እንደ ሴት ሆኜ ስፈርድ ብሩኬ፣ እንዲታሰር ነው እንዲሰቀል ነው ምንድን ነው የሚደረገው? ከይቅርታ ሌላ ምንም አይደረግም። ፍራንጎ ከባድ ነው። አዎ ይከብዳል። ተናገርኩኝ። ግን አንቺ በቃ ሀይሚን ዝቅ ነው ማረግ። ይሄ ዝቅ አያደርግም። ይኸው ምስክር ይው በቃ፣ ስህተቱ አንዴ ተፈጥሮ ተፈጥሯል። ግን ይቅርታ ብላችሁ መታረቅ አለባችሁ። እኔ ያልኩት ይሄ ነው። ይሄ ምንድን ነው ስድብ የሚያሰድበው ነገር? ይቅርታ መቀበል ግዴታ ነው። በቃ አንድን ሰው የምትወዱት የምር የወዳችሁት አብራችሁ የምትኖር ከሆነ ይሄ ምክንያት ከሆኖ፣ በዚህ መራራቅ በፍጹም፣ በዚህ መጣላት በፍጹም። በዚህ ምክንያት አድርጎ እኔ ያንተን ማውራት አልፈልግም፣ እኔ ያንተን አልፈልግም አይባልም፣ አይባልም በፍጹም አይባልም። እንዲህ ስላልኩኝ በቃ እሷን ታስጠቂያታለሽ? ምን አስጠቃታለሁ? አስከብሮ ያኖራት እኮ ያኖራት አስከብሮ ያኖራት ብሩክ የአንድ አመት አብሯት የኖረ እንደ አባትም እንደ ወንድምም እንደ ሕፃን ልጅ እያየ ያሳደጋት እኮ ነው። ምንም ቢሆን ምን ምንም ቢሆን ምን አዲስ አበባ ከመጣች ነው ሃይሜ የተቀየረችው። ቡታጅራ እያለች እናውቃለን፣ ሁሉም ነገር እናውቃለን። አዲስ አበባ ከመጣች ነው አብረው ሁለቱ ብሩክም እሷም አዲስ አበባ ከመጡ ነው የተቀየሩት። ሁሉም የተቀየሩት ስላችሁ በቃ የእንደዚህ የስራም ሆነ የምንም ሆነ ቦታ ጅራ ከመጡ በኋላ ነው የጀመሩት። የሳምንት ፕራንክ፣ የአራት ቀን ፕራንክ። መጀመሪያ ሃይሚ ጀመረች፣ ከዛ ብሩኬ ጀመረው። ከዛ እያሉ እልህ እየገቡ ሲባባሉ ሲባባሉ እዚህ ደረሱ። ቤተሰጋም ሄደው ሲታረቁ በመሀልም ተስፋ ቆርጦ ብሩኬ የትናየት ሄዷል። እንግዲህ ይህ ሁሉ በማ ምክንያት በሃይሚ የመጣ ነው። እሷም ፕራንክ አድርጋለሁ ብላለች፣ እያያዛት ነው። እሱም እልህ ሲይዘው ይጀምራል እና ታዲያ አሁን ይቅርታ አላረግልህም፣ አንተም ማውራት አልፈልግም፣ አንተም ማየት አልፈልግም ይባላል አይባልም? ምኑ ጋ ነው የኔ ስጠት፣ የኔ ስጠት ምኑ ጋ ነው? ተሃይሚ፣ በኋላ ይቆጭሻል። አንዳንዴ እኮ ስንናደድ የምንወስነው ወሳኔ ትክክል አይሆንም። ይሄንም ስላልኩ ብቻ ፎቶ መዘቅዘቅ ምን ማለት? ብሩኬ ስንት ጊዜ ተበድሎ የለ እንደ ስንቲ ስንቴ የጥቃት እንደዚህ የተበደለው ጥቃት ነገር ነው ምናምን ማለት ሳይሆን፣ በፕራንክ ስንት ጊዜ ልቦ ተሰብሯል። ግን አንድ ቀን እምቢ ብሏት ቢሄድ በማግስተኛው ቀን እሺ ነው የሚላት እሱ እሺ ነው የሚላት። ስለዚህ እናንተ አሁን በተፈጠረው ነገር የእናንተ ሞራል ሰጪዎቹ ግን ማለት የእነሱን አንድነት ትፈልጋላችሁ አትፈልጉም? ይሄ እኔ ጥያቄ ነው። በቃ አሁን እሷ ይቅርታ እሰይ ይቅርታ አላለችውም ትናንትና ማለት ነው ይቅርታ ላለችው ይቅርታ ላደረገችለትም፣ ታስፈገው ታስፈገው አይባልም እኮ ግን፣ ነገ ደግሞ እሱ በምን እንደሚመጣ ታውቃላችሁ። እልህ፣ ብድር በምድር ነው። እውነቴ፣ ባለፈው ሃይሚ እንደዛ ቦታ ጀራ ይቅርታ ስጠይቀው ነበረ። እሱ በዛን ሰዓት አኮረፈ፣ ዝም አለ፣ መጀመሪያ ሄደ። ከዛ መጥቶ እንዲህ እግሩ ላይ እንደመወደቅ ብላ፣ አልወደቀችም ደግሞ። እንደዚህ ጎንበስ ብላ ሽግር ላይ ልውደቅ ብላ ስትለው፣ ሁሌ መንበርከቅ፣ ሁሌ ምን ማለት እኛ እኮ እንደዛ ማለት የለብንም። እውነት የምንወዳቸው ከሆነ እነሱን እንደዛ ማለት የለብንም። ስጀምር ለፍቅር መንበርከክ ትልቅነት ነው፣ ምንም ውርደት አይደለም። ከዛ እሷ ስንት ጊዜ ተንበርከካ ጠይቀዋለች። ና እሱ ተንበርከኮ ይጠይቅ። የራሱ ልቦናው ብሎት ነው እንጂ ሁሉን ነገር እናንተ አዛችሁት አይደለም ብሩክ የሚያደርገው ሁሉን ነገር እናንተ አዛችሁ አይደለም ሀይም የምታደርገው። ራሷ ስትፈልግ ነው ራሷ ውስጧ ሲፈልግ ብሩኬም ራሱ ውስጡ ሲፈልግ ነው ማድረግ ያለበት እንጂ እናንተ ስላላቸው አይደለም። ስንት ጊዜ ግዱ ላይ ወድቃለች። ማንም ሰው ውስጡ ሲያዘው ነው ግዴታ። እናንተ ተፋቀሩ ብላችኋቸው ስለተፋቀሩ ወይም ደግሞ አብረው ስለሆኑ እያንዳንዱን ህይወታቸውን እንደዚህ ካልሆነ እንደዚህ አታኖራትም፣ እንደዚህ ካልሆነ እንደዚህ ነው ማለት አንችልም። እኛ ሐይሜ እራሷ በራሷ መንገድ የምትኖርበት አኗኗር ዘይቤ የራሱ አለ። ቡሩኬም የራሱ መንገድ የሚኖሩበት ዘይቤ ባህሪ የራሳቸው አላቸው። ከካሜራ ጀርባ እኛ ካሜራ ላይ የምናየውን ነገር ብቻ ነው ማውራት የምንችለው እንጂ ከካሜራ ጀርባ ያለውን ነገር ምን እንደሆነ ምን የምናውቀው ነገር አለ? የለም። ከካሜራ ጀርባ ከካሜራ ጀርባ አንዳንድ ጊዜ እውነት ከጨርቃ ፋሚሊ ውስጥ ማለት ነው። ግን የሚበዛው ጥሩ ሰው ነው ደግሞ። በቃ ስለ እነሱ መለያየት የሚፈልግ ሰው በጣም ብዙ ሰው አለ። እኔ ስለ መለያየት አውርቼ እንኳን አላቅም አላቅም። ሲጀመር ብሩክና ሃይሚ እንደማይለያዩ እንደማይለያዩን መቶ ፐርሰንት ሁሌም ትክክል ነኝ። ደግሞ ሁሌም የማውራው ነገር ነው። ግን ደግሞ ቤተሰቦቹ አንዳንድ ቤተሰቦች ቤተሰቦች አንዳንድ ቤተሰቦች ምን ይሉኛል፣ አንቺማ እንዲለዩልሽ ነው የምትፈልጊው። እኔ እንዲለዩልኝ ፈልጌ በእነሱ ላይ ማለት ነው አንድ ቀን እንኳን መጥፎ ነገር አውርቼ አላቅም አለቅም። እኔ ግን ሌሎቹ አንዴ ቡሩኬ ልጅ አለው እንዴ ብሩኬ ፍቅረኛ ነኝ ምናምን ብሎ ብዙ ቪዲዮ የሚሰራ ሰው አለ። እኔ እንደዛ አይነት አይደለሁም። ይሄ ስራ እኔ እኮ የእነሱን አቅም፣ የነሱን አስተያየት፣ የእነሱን የሰሩትን ነገር ልክ እነሱ የሚለቁትን ቪዲዮ፣ የተማርኩትን ነገር ነው እንደገና ወደ እናንተ እያብራራሁ ይዤ የምመጣው እንጂ ስለ ብሩኬና ስለ ሀይሚ የፍቅር መውደቅ፣ የፍቅር መለያየት ምናምን ይሄንን አንድ ቀን አውርቼ አላውቅም። የሚያውቅ ቤተሰብ ያውቀኛል፣ እኔ ማለት ነው። አሁንም እነ ሀብ እኔ ያልኩትን ነገር ስላላችሁልኝ በጣም ደስ ብሎኛል። ግን ብሩኬ እንደዚህ ብዙ ጊዜ ማለት በቃ ማይሆኑ ነገሮች ሲፈጠሩ በቃ ጸጥ ብላ መሄድ ጥሩ ነገር ነው። ማለት ማርያም እንደ ግሜ ያላገኘሽ ምናምን አሁን ትናንትና ማልክ፣ እሺ ምንድነው የምታደርገው ዛሬ አትማል። በቃ ለማይሆን ነገር አትማል። መጀም እኮ ከአይሚ ጋር ርቆ የሚያራርቅ ብዙ ነገር አላችሁ። ስለዚህ መሀላህ ላይ ጠንቀቅ ብትል የተሻለ ነው። ምክንያቱም ዞራችሁ ዞራችሁ መገናኘታችሁ የማይቀር ነገር ስለሆነ ማለት ነው። እንዲህ ቶሎ ለውሳኔ ቶሎ ቁርጥ ማድረግ የለብህም። አሁን የዛን ሰዓት ተበሳጨህ አደለ? ጸጥ ብለህ መሄድ በቃ ማርያምን ምናምን ማለት ኖ፣ በእርግጥ ተናደህ ነው። ምን ማት አደለም። መብራን ይቅር ትላለች፣ ምንም ችግር የለውም። ግን ጥንቃቄ ብታደርግ በጣም ጥሩ ነው። ማለት ውሳኔው ይቀብደኛለ እንደኔ ማርያምን ብሎ ሲል እኔ ደነግጣለሁ። ይስተካከላል ብዬ አስባለሁ። እና ይህን ይመስላል እንግዲህ ስለነ ብሩክ ያለኝ አመለካከት ማለት ነው። ቤተሰቦች እንግዲህ በሰላም ዛሬ ወይ ዳኒጋ ወይ ሀይሚ ትሄዳለች፣ ወይ ደግሞ ብሩክ ይሄዳል አለቅማታ ማታም የምናየው ነገር ይሆናል። ውድ ቤተሰቦቼ እየተረጋጋችሁ እንደምጠብቋቸው ተስፋ አለኝ ማለት ነው። ሌላም ሲቀጥል እንግዲህ እዚህ ጋር ደግሞ አዲስ ካፕሎች ይዤላችሁ መጥቻለሁ። አጠር ያለች መልእክት አስተላልፋለሁ ማለት ነው፣ ስለነሱ ማለት ነው። በቅርብ ደም ጊዜ ነው የማውቃቸው ዘኪና ብርክታይት ናቸው የሚባሉት። እንግዲህ በባለፈው ከቤት ወታ ነበረ በጣም ሁሉ ካፕሎች የምሬ ነው። በጣም ነው መወዳቸው። አዲስ ጀማሪዎች ናቸው። አበረታታቸው ሰብስክራይብ ያደርጋችሁ ፈታ ዘናት ላላችሁ ስቃችሁ ተደስታችሁ ትመጣላችሁ ማለት ነው። ዘኪና ብርክ ታይት ይላሉ። እውነት በጣም ተመጣጣኝ የሆኑ ካፕሎች ናቸው የሰራችሁ ማለት ትንሽ የሴቶች ገበናም ስለሆነ ስታን ዘካዚኪው ደስ ባይለኝም ግን አስቆኛል። በቃ በጠዋቱ ፈታ ብዬ በታለሁ እና ከዛ ቪዲዮ መስራት ስላለብኝ ፈታ ያረጋችኋል ብዬ አስባለሁ። መግቢያ ላይ አስቀምጬላችኋለሁ ዘካሪያስን እንግዲህ በዚህ መልኩ ጭልል አድርገዋል። ብርክታይት ማለት ነው። ይመችሽ። ጓደኞቹን ቤት ውስጥ አምጥቶ ጋብዞ ወንዶች ናቸው የመጡት፣ ከዛ ሴትም አለች ለምን አመጣሃት? ለምን ጡት መያዣዋን ጥላ ሄደች? ብላ እንግዲህ እያንዘጋዘከችው ነበር። በዚህ አጋጣሚ ባለፈው የጠየቅሽ ልጅ ነበርሽ እና በዚሁ አጋጣሚ ይሄን ጡት መያዣ ከፈለግሽው ብርክታይት አይሆናትም እና ወደ አንቺ ልልክልሽ ፈልጋለሁ ማለት ነው። ባለፈው የሆነች ልጅ ብላይ ነበር። እኔ ግን የለኝም፣ የሚገርመው ነገር ማለት ነው እያረኩበት ነው ያለኝ የመስለው እንጂ በባዶ የለኝም። እና ቴቴቴ ብርክታይት እንዲ ገበናችን እናታውጭ እንጂ ምን አለ፣ በኪስ እንኳን ብታደርጊው። እንዴ አንዘላ ዘለሽ ኮ ደግሞ በሱ ሚሞላ በሱ ሚሞላ ጡት አለ ማለት የወለደ ወይ ምናምን ካልሆነ መቼስ አይኖርም። እኔ ያለችኝ ትንጥዬ ናት። እሷም ይህንን እሱን ሳደርግበት ነው እንደዚህ ትልቅ የሚመስለው። ከዛ ኮመንት ላይ ምን ይሉኛል ጡስ መያዣ ግዢ ይሉኛል። እኔ ያለኝ ጡስ መያዣው ነው ጡት የለኝን። የምናርግ ጣሪ ትዕግስቱን ስጠኝ። ኮመንት ላይ ሰድቦኝ ስለነበረ ነው እንደ ሀይሚ እያወጣው ኮመንት ልሰትር እንጂ መቼ ሳደብ እና በጣም የሚገርሙ ካፕሎች ናቸው። በጣም የሚወደዱ ካፕሎች ናቸው። የምር አሁን አዲስ በቃ አዲስ አይዲያ በራሳቸው አይዲያ ነው የሚመጡት። አልተጋቡም ገና በቃ ደስ የሚል ነው ማለት ጓደኛሞች ናቸው፣ ግን በቃ እንደዚህ እንደዚህ አይነት ቪዲዮ መስራት ትችላላችሁ በዚህ አጋጣሚ ሀይሙና ብሩኬም እንደዚህ ሴት ወንድ እያመጣችሁ ከምሰሩ በቃ ከቡታ ጅራ ወጣ ያለ ቪዲዮ በቃ ስሩ እናንተ ሴትና ወንድ ማምጣት ይቅርባችሁ እንደዚህ ክብራችሁን ዝቅ እያደረገ ማን የሌለባችሁን ጸባይ የሚያወጣ ባትሰሩ በጣም ጥሩ ነው። ልክ እንደነሱ በራሳችሁ አይዲያ፣ በቃ በራሳችሁ እቃ፣ በራሳችሁ ንብረት ሌላ ሰው ከውጭ ሳይመጣ ይሄ ነገር በነገራችን ላይ አብርሽ ጋር የተለመደ ነገር ነው። አብርሽ ደግሞ ያው እንደተለመደው ቤተሰቦቹን ያስለመዳቸው እንደዚህ ስለሆነ እሱ ያችንም ያመጣል ያችንም። ወይኔ እኔ ግን ቅፍ ሲያደርጉት ግን ወይኔ እኔ። ሴቶቹ ግን ግን አይሸክካቸውም ግን። ሴቶቹ ወንዶቹ ችግር የለባቸውም። ሴቶቹ ግን አይሸክካቸውም ረበስና። በዚህ አጋጣሚ ሩታ ስንቱ ሴት ነው አስጠላ አስጥላ ማለት ነው። ዱባይ ላይ መታ እኮ ዘና ብላ ቀለበቷን አደረገች። አብርሽን ት ከስንት ሴት ነው ያስጣለችው? ሩታ ኦ ማይ ጋድ። እና አብርሽን እያያችሁ እንደሆነ ይህን ነገር የምትሰሩት ሃይሚና ብሩኬ እናውቃለን። ያው ተመሳሳይ ነገር እየሰራችሁ ነው፣ ግን ከእነሱ ወጣ ብላችሁ ቤተሰቦቻችሁ የሚወዷችሁ በጣም በፍቅር የሚወዷችሁ ሀይሜና ብሩኬ በጣም ስለምትከባበሩ በጣም ካፋችሁ የሚወጣው አንደበታችሁ ቃላችሁ በጣም ስለሚጣፍጥ ፍቅራችሁ ደስ ስለሚል እመኑ፣ ቤተሰብ የሚወዳችሁ በዚህ ነው በጣም የሚወዷችሁ ማለት ነው። አሁን እናንተ እርሰው ራሳችሁ በራሳችሁ ራሳችሁን ዝቅ እያደረጋችሁት ነው እና እንደዚህ በመካከላችሁ ሴት ወንድ ባይመጣ በጣም አሪፍ ነው። ብዙ አይነት የሚሰሩ ነገሮች አሉ። ብዙ ብዙ ብዙ ይሄንን ይሄንን ለነሱ አትነግሪያቸው ምናምን ልትሰድቡ እንትን ትችላላችሁ፣ ግን በቃ እነሱ ክብራቸውን ጠብቀው የሚኖሩበት ቪዲዮ አለ። ስንት የሚሰራ ነገር፣ ይሄ ክብር የሚያወርድ ነገር ነው። ስለዚህ በእርግጥ ሶሻል ሚዲያ ላይ ስትወጡ ክብርን ረስታችሁ ነው የምትወጡት። ግን ቢሆንም ደግሞ ብሩኪና ሃይሚ እውነት በዚህ ነገር ላይ ከዚህ በኋላ ባትቀጥሉ በጣም የተሻለ ነው ብዬ አስባለሁ። ምክንያቱም ሌላ የራሳቸው ኬዝ ብዙ ነገር አለ፣ ከሰዎች ጋር ተገናኝታችሁ የምትሰሩበት ነገር። በእርግጥ እንደዚህ አይነት ስህተት ከፈጠራችሁ ከሰዎች ጋር የመስራት እድሉ ምናምን ይሰፋል፣ ግን ደግሞ እዚህ ጋር የእናንተ ክብር እየወረደ ነው። በጣም የሚያስጠላ ንግግር እየተነጋገራችሁ እየተመላለሳችሁ፣ ከዛ ደግሞ ነገ ስትተቃቀፉ ስትሳሳሙ በጣም ይደብራል፣ ይደብራል፣ ይሸክካል። እና በቃ ክብራችሁን ለምን ዝቅ ታደርጋላችሁ? ብሩኪና ሀይሜ ካፕሎች እንዴት እንደሚሰሩ ቪዲዮ ማየት፣ ቱርክ ፊልም አለ፣ እሱን መስራት። አሁን በቀደም የሰራችሁት ፊልም አቤት! በተከታታይ ብትሰሩት አሁን እሱን እንዴት አባቱ ያምራል፣ በጣም ነው የሚያምረው። በቃ አለ አይደለ? እንደዚህ ሴት የለበት ምናምን እንደዚህ ክብርን አወርድ ምን አይል። በቃ የሚጠይቀው ብቃትን ነው፣ አቅምን ነው የሚጠይቀው። እንደዛ መስራት እየቻላችሁ እንደዚህ የወረደ ቦታ ላይ ተገኝታ ባትገኙ በድጋሚ በጣም ነው ደስ የሚለ፣ ብሩክና ሀይሚ በዚያ አጋጣሚ ማለት ነው። እና ስለ ሁሉም ነገር ውድ ቤተሰቦቼ አመሰግናለሁ። እንግዲህ እኔ የሚያስቀይም ነገር ምንም የተናገርኩት ነገር የለም። ኮመታተሮች የተሳደባችሁ፣ ዛሬም ነገ እኔ የሚያስቀይም ነገር የለብኝም። እናንተ ከተቀየማችሁ ግን ይቅርታ ነው የምላችሁ። እኔ ግን ምንም ቅያሜ የለብኝም። አሁንም መጻፍ መብታችሁ ነው። ምክንያቱም ብሩኬና ሃይሚ ሰላም ሲሆኑ ያው እኔ ቤት አትመጡም። ይሄ የታወቀ ነው የዛን ሰዓት እንትን እንባባላለን። ምክንያቱም እንተዋወቃለን። አይመጡም ትጀመር ብሩኬን ሀይሚት ጣሎች ነው የሚወጡ እዚህ ቤት ማለት ነው። እኔ ምንም ነገር ስህተት ነገር አልሰራ ቪዲዮ ሙሉ ቪዲዮን ስለነሱ ምሰራውን ስለማትከታተሉ ነው። የምትከታተሉኝ ደግሞ ስለምትረዱኝ በጣም አድርጌ አመሰግናለሁ። የማትከታተሉ ደግሞ ቪዲዮን ሳታዩት ዝም ብላችሁ ኮመንት ምጽፉ ልጆች ደግሞ ያኔ ለእኔ አይደለም ኃጢአቱ፣ ለእናንተ ሆኖ። እኔ ምንም እውነት ፈጣሪ አይባርከች፣ ፈጣሪ እንዳያደርግ እናንተ ስላላችሁ። እኔ ፈጣሪ ምንም አያደርገኝም። ምክንያቱም ስንት ወንጀል የሰራ ሀገራችን ላይ ሀገራችን የዘረጠጠ እንኳን ስንት እናቶቻችን አልቅሰውበት ምንም አልሆንም። ስለዚህ እኔ ምንም አልሆንም። ምንም መሆን መስሏችሁ ከሆነ ማለት ነው። እና ውድ ቤተሰቦች ስለሁሉም ነገር አመሰግናለሁ። የብሩኬና ሀይሚን ሰላም ይመልስልን። ባይ ባይ ቤተሰብ።